ጉድ ጉድ ጉድ ጉድ፣ በልጎንተር በጣም ይሄ ይሄ ፈቲ ፈቲ እኔ ሀቂቃ መጀመረም እስካዬው ድረስ እውነት በጤና ትመስልኝም ነበረ። አንዴ ብሩ ጋ ትሆኛለሽ፣ አንዴ ፍቅር ጋ ትሆኛለሽ፣ አንዴ እ ፉፉ ጋ ትሆኛለሽ። እንዴ እንዴ ይሄ ነገር ያዋጣል እንዴ? ሰላም ሰላም፣ የተከበራችሁ የፋንዲሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ብዝት ብዝትት ይበልልን። እስኪ አንድ የስገቡ ላይክ፣ ሼር፣ ሰብስክ አበረታቱ። የማዳም ቅበቦች እና እስኪ ፍቅርን የናፈቀው ፍቅር ናፍቀን ፍቅርዬ ፋንዲሻዬ ናፍቀኛለች ያለው ሰው እስኪ ሰብስክራይብ ያርገ ላይክ ኮመንቴ ላይ ጻብልን እና ፍቅር በጣም ተናፍቀሻል በጣም በጣም እና ያው ዛሬ እውነት እኔ በጣም ነው የተገረምኩት። ፈቲን በዚህ ልክ አልጠበኳትም ነበረ። በመሀል ላይ ገብታ አንዴ አፈቅረሃለው፣ አንዴ ደግሞ እንደ ጉንፋን አፈቅረሃለው፣ እንደገና ደግሞ ጉንፋኑ መቶ ሲይዛት ደግሞ አላፈቅርም። አልፈልግም። እንዴ እንደዚህ የሚባል ነገር አለ ወይ? ሲጀመር አፈቅራለሁ፣ አላፈቅርም ብለሽ። እውነት እኔ መጀመር አምጣት ጥሪ ነበረ። ያው ብሩክ አደርሶበታል። ሀቂቃ በመሀል ጓደኝነት መሀል ገብተሽ ሁለቱን ሰው እንደዚህ ማለት የለብሽም። እና ፈቲ እኔ እስከ ዛሬ ከመጣሽ ጀምሮ፣ ይሄ ሚዲያ ላይ ከመጣሽ ጀምሮ አንድ ቀን እንጃ ደህና የሰራሽበት ቪዲዮ አይቻላቅም አንዴ ከብሩክ ትሆኛለሽ፣ አንዴ ከፍቅር ትሆኛለሽ፣ አንዴ ከፉፉ ትሆኛለሽ። ይሄ ምንድን ነው? በአረብኛ ወዘቃ ይባላል የሚቀያየረው። በአማርኛ እንጃ ስሙ ጠፍቶሻል። እንትና እንደዚህ ሻ፣ ብቻ ስሙ ጠፍቶብኝ እንደሱ። አትቀያየሪ እና አንቺ ሰውን ሀቂቃ ስንት አመት የነበሩ ጓደኛሞች የተለያየ መተሽ ከሆነ ታች ነው የምትዘቀዘቅም ይይይይ በፊ እንደዚህ አያዋጣም በራስ አይዲያ መተሻ አንቺ ሰውን እንኳን የተጣላው ለማስታረቅ መዋሸቱ ጥሩ ነው ግን ፊት ለፊት ሲያፋጥጥሽ ውሸት እውነት የሆን ነገር ከኋላሽ ከጀርባሽ እንዳለ በአንዴ ነው ፊትሽ ነው የሚገልጸው እና እንደዚህ መሆን የለብሽም ሀቂቃ ሰው እንኳን ቢያንስ ከቻልሽ ቅረቢ፣ ካልቻልሽ ራቂ። በቃ በራስሽ አይደረቅ እንጂ ሰውን አለያተሽ ይሄን ሰው መጉደቱ ጥሩ አይደለም። እና ፉፊ ያንተም ተረጋጋ። ያኔ መጀመሪያ የተጻፈላችሁ የት ማይድ ምና እና ብሩክ እንኳን መፋጣት ቃት አንዴ ምንድን ነው በሌባ እኮ አንዴ ከታወቀበት ሁለተኛ አይደግም ይባላል። እና ያን እንደማይደግም ደግሞ ቦታውን እያጣረክ ትሄድበታል እና እኔ ሀቂቃ በዚህ መንገድ አልጠበኳትም ነበር። ፈቲ ፈቲ በጣም ነው የሚያሳዝነው ነው። አይ ለማንኛም ፉፉ ተረጋጋ። እንግዲህ ፍቅርም የናፈቀችው ቀጣይ ቪዲዮ ምን እንደሚሆን ተጣርቶ ምን እንደሚደርስበት ግን፣ አንድ ቀን እውነት አትቀርም፣ እውነት ትውጣለች። አንድ ቀን አትቀርም። እና እንደዚህ መሆን የለብሽም። ሀቂቃ ፍቲ በጣም በጣም አዝኝ ይብሻለሁ። እኔ በበኩሌ ሁለታቸው እውነት ለማለያየት ገብተሽ ከሆነ ፍቲ ወደታች ነው የምትዘቀዘቀው። እኔ ከመጀመሪያም እኔ እንጃ አልጣም ሽኙም ነበረ ሁኔታ ሳየው፣ አንዴ የተለያየ ልብስ ገዝተሽ አምጥተሽ ስትሰጪ፣ አንዴ በመሀል ገብተሽ እሷን ፍቅርን እንተኋት ምንድን ነው እንደዚህ ታረጋለች ሴቲ። አንዴ እሷ ጋር ሂደሽ ለእሷ ደግሞ ፉፉን እንድተው ብቻ ብዙ ነገር ነው የሚሰማው። እንግዲህ መጨረሻው ያግራው። ሁላቸውም እንግዲህ አዲስ ጀማሪዎች አበረታቱ። ላይክሼር ሰብስክራይብ አድርጉ። የፋንዲሻ ቤተሰብ ውድድ ነው ማረጋችሁ። የማዳም ቅመሞች እንግዲህ ከማዳም ቅመሞች አንዱ እኔ ነኝ። ያው ራሴን በራሴ እያሞገስኩ ነው። ሰላማችሁ ብዝት ብዝት ይበል። ያላችሁ አስተያየት ሼር ኮንግዲሙ በኮመንት ታሳውቁኝ እና እኔ የተሰማኝ ነው የተናገርኩት። እንግዲህ ባላችሁ በሰላማችሁ ምን፣ ሰላም አለይኩም ወራህመቱላሂ ወበረካቱሁ።